ቀጥታ ወደ ጥያቄ ነው የምገባው። ጥያቄ ሰባት ሂ ዶንት ጎ ቱ ዘ ፓርቲ ቢካዝ ሂ ዳሽ ዘ ኢንቪቴሽን ይላል። ቀጥታ የተሰጠንን ከምርጫ ከመመለሳችን በፊት ጥያቄው ምንድን ነው የሚለው ምን አይነት ቴንስ ነው የሚለውን ነገር ስንመለከት ፓስት ፐርፌክት ቴንስ ነው ማለት ነው። በሁለት የተከናወኑ ወቅታዊ ድርጊቶች ውስጥ መመለስ ያለብን ቀጥታ በሀድ ፕላስ ፓስት ፓርቲሲፕል ኤክስፕሌን እናደርጋለን ማለት ነው። ምንድን ነው የሚለው ሀሳቡ እሱ በአሁኑ ጊዜ ፓርቲው ላይ አሊ ደም ምክንያቱም ግብዣውን ከመቀበሉ በፊት ነው የሚለው ማለት ነው። ስለዚህ ቴንሱ ፓስት ፐርፌክት ቴንስ ነው። እኛ ደግሞ መመለስ ያለብን ምንድን ነው ሀድ ፕላስ ፓስት ፓርቲሲፕልን ማለት ነው። ስለዚህ ከተሰጡን ምርጫዎቻችን ትክክለኛ ፓስት ፓርቲሲፕል አድ ፕላስ ፓስት ፓርቲሲፕል የሆነው የትኛው ነው ብለን ስንል፣ ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ ስምንት ዘ ማናጀር አስክድ ሂ ሴክሬታሪ ወይን ዘ ሪፖርት ዳሽ ሬዲ ይላል። እንግዲህ በሪፖርት በሪፖርተድ ስፒች ወይም ደግሞ ዳይሬክት ስፒች ውስጥ የጊዜ ለውጥን ባሪንግ ፊኒ ባሪንግ ሽፍቲንግ ይኖረዋል ማለት ነው። ስለዚህ ዊል ቢ በዳይሬክት ስፒች ቢሆንም ነገር ግን እኛ በኢንዳይሬክት ስፒች እንቀይረዋል ማለት ነው። ስለዚህ ኢንዳይሬክት ስፒች የ በኢንዲሬክት ስፒች ስንቀይረው ውድ ቢ ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ውስጥ ኢንዲሬክት ስፒች ዌል ቢን ስንቀይረው ውድ ቢ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ ዘጠኝ ጥያቄ ዘጠኝ ዩዳሽ ጎ ቱ ዘቤድ ቢ ፎር ሚድናይት ኢፍ ዩ ሃቭ ሀ ቤት of getting up ሌት ይላል እንግዲህ ምንድነው ፈርስት ታይፕ ኮንዲሽናል ሴንቴንስስ ነው ጥያቄው ራሱ ስለዚህ እኛ መመለስ ያለብን ቀጥታ ከምርጫዎቻችን ውስጥ ፈርስት ታይፕ ኮንዲሽናል የትኛው ነው የሚለው ማለት ነው ኢፍ ክላውዛችን ላይ ሀቭ ኢፍ ዩ ሀቭ ሀቢት ኦፍ ጌቲንግ አፕ ኢፍ ክላውዛችን ነው እንደዚሁ ሜን ክላውዛችን ላይ ሲምፕል ፊውቸር ማለት ማለት ስለዚህ ኢንቨርስ እናደርገው ስንገለብጠው ኢፍ ዩ ሃቭ ዘ ሃቢት ኦፍ ጌቲንግ አፕ ሌትስ ዩ ዊል ኖት ጎ ቱ ቤድ ቢፎር ሚድ ናይት ማለት ነው። ስለዚህ ከተሰጡን ኦፕሽኖች ትክክለኛ መልስ የሚሆነው ሲምፕል ፊውቸር የሆነው ምርጫ ኤ ዊል ኖት የሚለው ኢትስ ኔጋቲቭ ቢሆንም ግን ሲምፕል ፊውቸር፣ በሲምፕል ፊውቸር ነው መመለስ ያለብን ቢኮዝ ኦፍ ኢፍ ክላውዛችን ሲምፕል ፕሬዘንት ቴንስ ስለሆነ ማለት ነው። ስለዚህ መልሳችን ኦር ዘ ኮሬክት አንሰርስ ምርጫ ኤ ዊል ኖት የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ አስር ዘ ስቱደንትስ አዝ ዌል አዝ ሂዝ ክላስሜትስ ዳሽ ቬሪ ፖላይት ይላል። እሺ ከአስዌላስ በኋላ ያለው አይነት ቃል እንደ እንግዳ ቢጨመርም ግን አብዛኛውን ጊዜ እንደ ኔጋቲቭ ሶሪ እንደ ኔጋቲቭ እንደ ሲንጉላር የምንጠቀመው ነገር ነው ማለት ነው። ምክንያቱም አስዌላስ ሲንጉላር ስለሚያስከትል ማለት ነው። ስለዚህ ዘኒው ስቱደንትስ የሚያመለክተው ሲንጉላር መሆኑን ነው ማለት ነው። ስለዚህ ስቱደንትስ ዘ ኒው ስቱደንት ዳሽ ኢዝ ቬሪ ፖላይት ነው። ስለዚህ ትክክለኛ መልስ የሚሆነው አስ ዌላዝ የሚለው ሲንጉላር ቨርብን ስለሚያስከትል ከተሰጠን ኦፕሽኖች ውስጥ አር ፕሮራን ነው፣ ቢ የአር ፓስቴንስ ነው። ኢዝ ኢት ኢዝ ሲንጉላር ነው፣ ፕላስ ቨርብ ነው፣ ሲንጉላር ቨርብ ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ አስራ አንድ ኔዘር ዘ ማናጀር ኖር ዘ ዎርከር ዳሽ ፕሬዘንት አት ዘ ሚቲንግ የስተርደ ይላል። እንግዲህ ቴንሳችንን ቀጥታ ስንመለከት በኔዘር ኦር ኖር በኔዘር ኦር ኖር ኖርን የሚያመላክተው ጀስት ሁለቱም ተከታትለው ሲመጡ ሁለቱም አልነበሩም ኦር ኔጋቲቭ መሆኑን ነው ኦር ቦዝ ሁለቱም ከሆነ ከሁለት አንዳቸው ምን አለመኖራቸውን ነው አለመኖራቸውን የሚያመላክት ማለት ነው ስለዚህ የመጀመሪያዋን ቀጽ ላይ የምንጠቀመው ሲንጉላር መሆኑን ነው ማለት ነው ፕሮር መሆኑን ነው ማለት ነው ሰሪ ፕሮር መሆኑን ነው ቢኮዝ ኔዘር ዘ ማናጀር ኖር ዘ ዎርከርስ ነው የሚለው ማለት ነው ስለዚህ እዚህ ጋር ኦብጀክታችን ወርከርስ ይላል ኢትስ ፕሉራል ነው ስለዚህ ሊያስከትለው የሚችለው በርባችን ምን መሆን አለበት ማለት ነው ፕሉራል ይሆናል ማለት ነው ስለዚህ ቴንዛችን የስተርዴ ስለሆነ ከሶስቱ ኦፕሽኖች ውስጥ ፕሉራል ሆኖ ግን ፓስ ቴንስ የሆነው ምርጫ ቢ ትክክለኛ መልስ ነው ማለት ነው ስለዚህ ኔዘር ዘ ማናጀር ኖር ዘ ወርከርስ ዌር ዘ ፕሬዘንት አት ዘ ሚቲንግ yesterday ማለት ስለዚህ ዚ ኮሬክት አንሰሪስ ምርጫ ቢ ትክክለኛ መልስ ነው ማለት ነው።